በዚህ በጀት ዓመት እንደ ሸከር ልጅን አጠቃላይ የተፈጸሙ የኃይል ስርቆት ወንጀሎች ሃያ ሦስት ናቸው። ከዚህ ውስጥ በተከራይ የተፈፀሙ አስር ሲሆኑ በአከራዮች ደግሞ ወይም ደግሞ በደንበኞች ከፍ ብሎ የተፈጸሙት አስራ ሦስት ናቸው። እነዚህ የኃይል ስርቆት ላይ የሚሳተፉ ደንበኞችም ቢሆኑ ተከራዮች ብዙ ጊዜ የሚሳተፉበት ስራ ወይም ደግሞ ይሰራል ውጭ ቤት የሚሰሩ እንጀራ አጋጋሪ እንጀራ የሚሰሩ ማለት ነው። እንጀራ ቤት ያላቸው ዳቦ ቤት እንደዚህ ያላቸው፣ በተጨማሪ ደግሞ አሁን እየሰፋ የመጣው የብረት ማግለጫ ያላቸው ኢንዱስትሪ ላይ የሚሳተፉ ሰዎችም አሉ። ስለዚህ በብዛት በዚህ ሩብ ዓመት ውስጥ የተፈጸሙት ከዚህ አንፃር ነው ማለት ነው። በዚህ ዘርፍ ላይ የተሳተፉ ወይም ደግሞ ይሄን ስራ የሚሰሩ ናቸው በተለይ አሁን ከሶስቱ ወደ አስራ ሶስት የሚሆኑት ወንጀሎች ወይም የኃይል ስርቆቶች በውጩ ቤት ስራ ላይ በተማሩት ሰዎች የተፈሰመ ድርጊት ነው። ብዙ ጊዜ ሲንግል ፌዝን በተመለከተ ይህንን ከባለሙያቸው ጋር ተነጋግረን ያገኘ ነው ግኝት እና ሲንግል ፌዝን በተመለከተ ሲንግል ፌዞች ወይም ደግሞ ዶሜስቲክ የሚጠቀሙ ደንበኞች ኃይል ማነስ አለ። ያን ኃይል ማነስ በዳይሬክት ተጠቅመው ኃይል ለማግኘት ነው። ለነሱ የሚፈቀደላቸው ሰባት ኪሎዋት ነው ያችኛዋ አንድ ምጣድ ነው። ምጣድ እንዳታነሳላቸው ትችላለች። ከዛ በላይ ለመጠቀም ብለው መራ ይፈልገው ማለት ነው። ለዛ ነው ይሄ ድርጊት ውስጥ የሚሳተፉ እና በተጨማሪም ደግሞ ከዚህ ከኤነርጂ ክፍያ ለማምለጥ ነው የሚያደርጉት ድርጊት ነው። አሁን ከታሪፍ ጋር አንስቶ ብዙ ቅሬታዎችን ያቀርባሉ። ኖርማል እሱ ላይ ተጸደቀ ቢሆንም እሱን መሰረት አድርገው ኃይሉን ዳይሬክት ላይ ለመጠቀም የሚያደርጉት ድርጊት ነው ማለት ነው። እነዚህ ስማርት ቆጣሪ የሚጠቀሙ ሰዎች በተመለከተ ግን የኃይል ማነሳ ሊሆን ሞርካ ክፍያ ለማምለጥ ከነጭ ክፍያ ለማምለጥ የሚያደርጉት ድርጊት እስካሁን ባገኘነው ግኝቶች፣ ምርመራዎች፣ ደንበኞች አንደኛ ከክፍያ ለማምለጥ የሚያደርጉት ድርጊት፣ ሌላ ባደረግነው ማጣራቶች ወይም ምርመራዎች ያገኘናቸው ማለት ነው፣ ዳይሬክት ከብሬከር በኋላ የሚጠቀሙ ዳይሬክት የሚጠቀሙ አሉ። አገናኝተው ማለት ነው። ቅድም እንዳልኩ በዚህ ዓመት ግን በሰፊው ሄድንበት። የዚህ የስማርት ቆጣሪ ላይ የሚፈጸሙ የኃይል ስርቆት ነው። እዛ ላይ የሚያደርጉት አንደኛ እዛ ላይ የታሸገው ኳሊቲ ሰርተፍኬት ታግ የሚባል አለ። እሱን ይገነጥላሉ፣ ከዛ ያነሳሉ። እሱ ካነሱ በኋላ ደግሞ ቦርዱን ይከፍታሉ። የቆጣሪውን ቦርድ ይከፍቱ እና እዛ ላይ ፌዞችን ያገናኛሉ። በሊድ በሊድ ፌዞችን ይበይዱና እንዳይቆጥር ወይም ደግሞ አነስተኛ የሆነ የፍጆታ ቁጥርን እንዲመዘግብ ያደርጉታል። ሙሉ ለሙሉ እንዳይቆጥር ማድረግ ይችላሉ። በተጨማሪም ደግሞ ያነሰ ቁጥር እንዲመዘግብ ሊያደርጉ ይችላሉ፣ ፌዞች በማገናኘት ማለት ነው። ይሄ ምናልባት በእነዚህ ተከራዮች እና ደመኞች ይፈጽማል የሚል እምነት ብቻ። ይሄ ምክንያቱም ይሄ ሞር ኤክስፐርትን ባለሙያ ነው የሚጠይቅ ድርጊት ነው እና ከዚህ ጀርባ ያሉትን ሰዎች ለመለየት ብዙ ስራዎች ሰርተናል። እስካሁን ግን ይህ የተለየ ብለን የደረስንበት የለን። ስለዚህ ሞር በባለሙያ የተደገመ ድርጊት ሆነ ነው ብለን የምናምነው እና ፕሮባብሊ ወደፊት ምርመራችን እዛ ላይ የሚያጠቁ ቅድም መረላ እንዳነሳሁት ሀያ ሶስት ጉዳዮችን አቅርበናል። ያልኩት ለፍርድ ቤት የቀረቡ ናቸው ፍርድ ቤት የደረሱ ናቸው እና ከዚህ ውስጥ ደግሞ በስድስት መዝገቦች ላይ አይ፣ ስፖርትን በተመለከተ ማለት ነው። የመጨረሻ ውሳኔ አግኝተዋል። ከስድስቶቹ አራት ተከራዮች ላይ የገንዘብ መቀጮ እና የእስራት ቅጣት ተላልፎባቸዋል ማለት ነው። ሁለት ደንበኞች ላይ ደግሞ የእስራት ውሳኔ ተላልፎባቸዋል ማለት ነው። ደንበኞችን በተመለከተም ከሁለት ሺህ ብር ገንዘብ መቀጮ እስከ ሁለት ዓመት ጽኑ እስራት ተወስኖባቸዋል። ማረሚያ ገብቷል ማለት ነው። ደንበኞችን በተመለከተ ደግሞ ሁለት ደንበኞች ላይ የስድስት ወር እያንዳንዳቸው፣ መጀመሪያ አራት ተከራዮች ከሁለት ሺ ብር መቀጨው እስከ ሁለት ዓመት ጽኑ እስራት ተወስኖባቸዋል። ሁለት ደንበኞች ላይ ደግሞ ስድስት ወር ቀላል እስራት ማለት ነው ተወስኖባቸዋል ማለት ነው። ይህን ስምን ምናልባት ህጋችን ኤነርጂ አዋጅ አዋጅ ቁጥር ስምንት አስር ሁለት ሺ ስድስት አንቀጽ ስምንት ላይ የሚያስቀምጠው በገንዘብ እስከ ሀያ ሺ ብር ይቀጣሉ፣ ወይ ደግሞ መስራት እስከ አምስት አመት ጽኑ እስራት ይቀጣሉ የሚል ደንግጎ ነው ያለው እና ይህ ከዚህ አንጻር በዚህ በጀት ዓመት እነዚህን ሁኔታዎች ኢታ ውስጥ በማስገባት ፍርድ ቤቶች ውሳኔ አስተላልፈው ደንበኞች ላይ እስከ ስድስት ወር የስራት ነው በተከራሪዎች ላይ ደግሞ ከሁለት ሺህ ብር መቀጫው እስከ ሁለት ዓመት ጽኑ እስራት ውሳኔ ተላልፎባቸዋል። ቅድም እንዳልኩኝ እስካሁን በዚህ ወንጀል በዚህ ኃይል ስርቆት ወንጀል የተፈጸሙት ወይም ደግሞ የገንዘብ መጠኑ ወደ 15 ሚሊዮን 537931 ብር የሚሆን ነው እና ከዚህ ውስጥ ከ14 ሚሊዮን በላይ ብር በላይ ገቢ ተደርጓል። ሂደቶች ደግሞ የወንጀል ሂደቱ እንደቀጠለ ሆኖ ወይም በወንጀል ውሳኔ ሲገኝ ወደ ፍታቤ ሄደን ወደ ቤት የሚሆን ወይም ደግሞ ማስጠንቀቂያ በመስጠት ገንዘቡን ገቢ የምናደርግ ሆና። ስለዚህ ወደ አንድ ነጥብ አራት የሚሆን ገንዘብ ከነዚህ ሰዎች የሚሰበሰብ ገንዘብ ሆኖ እና እስካሁን ገቢ ያልተደረገ ነው። በአጠቃላይ ግን እስካሁን ከዚህ ሀያ ሶስት ጉዳዮችን ብቻ በተመለከተ ወደ አስራ አምስት አስራ አራት ሚሊዮን ገቢ ያደርጋል። ደንበኞች ከኛ ጋር ነው ከተቋሙ ጋር ነው ውል የገቡትና ውል የገቡበት ምክንያት ደግሞ ይሄ ያስፈቅዱት ኃይል ለማግኘት ነው። ይህና እንደ ተቋም የሚያመናስበው እነሱ ራሳቸው እንዲጠቀሙበት ነው። ምናልባት ደግሞ አሳልፎ አከራዮች፣ ተከራዮች አሳልፎ የሚሰጡ ጥንቃቄ ማድረግ አለባቸው። አንደኛ የራሳቸውን ቁጣል ራሳቸው በራሳቸው ስም የገባውን ተከራይ እንዲነካካ መፍቀድ የለባቸውም ሌሎች ሶስተኛ ወገኖችን ደግሞ መጥተው የሚያስተካክሉ ሆነ ሲሆንናቸው ከተቋሙ ሰራተኞቹ ውጭ እነሱን ደግሞ ሰራተኞቹ ተቋሙ የሰጣቸውን መለያ መታወቂያ አድርገው አስከትለው ገብተው ምን አይነት መመርመር ይችላሉ። ከእነሱ ውጭ ሌሎች ሰዎች እንደተካከ መቀሌለባቸው የለባቸው። ከዚህ በተጨማሪ ለተከራሪዎች አሳልፈ ኃይል በሚሰጡበት ጊዜ ገደብ ማድረግ አለባቸው። ለምሳሌ የራሳቸው ግቢ ውስጥ ተከራይ ማለት የማይነስበት ቦታ ቆጣሪን አስቀምጠው ተከራይ ከዛ መልስ ያለው እንድጠቀምበት የማድረግ ስልቶችን መጠቀም ይችላሉ። ምናልባት ደግሞ ተከራይ የሚጠቀምበት ግቢ ወር ቤት እና ቆጣሪ ያለው ቤት አንድ ላይ ከሆኑ እሱ የሚጠቀምበትን ኃይል ገድቦ የሚሰጡበትን ሁኔታዎች መመቻቸት ይችላሉ። ምናልባት አሁን ከአንድ ተከራይ በላይ የሚጠቀምበት ከሆነ ለዛ ተከራይ ራሱን የቻለ ሚኒ ትኖችን ተጠቅመው ደግሞ የሚቆጥር ብቻ ነው፣ ቁጥሩን ብቻ የሚያሳይ ለዛ የሚያስተላልፍ እሱ ተጠቅሞ እንድጠቀሙበት ማድረግ ይችላሉ። ሌላኛው አማራጭ ውል ስገቡ እንደዚህ አይነት ግዴታዎችን ማስቀመጥ፣ ዋስ የማስጠራት ነገር፣ እንደዚህ አይነት ድርጊቶች ፈጽሞ እንዳይሄድ ዋስ ማስጠራት፣ ተገቢ ማስረጃ መያዝ አለባቸው። በየጊዜ ደግሞ ንብረታቸውን የመከታተል ስራዎችን ማድረግ አለባቸው። ድርጊቱ ከተፈፀመ በኋላ እነዚህ ሰዎችን ደግሞ ፈጽሞ ይችላሉ። እስካሁን የገጠሙ ነገሮች ይችላሉ። ከተፈጽመ በኋላ እነዚህ ሰዎች ተከታትለው ወደ ሕግ የሚቀርቡበት ሁኔታዎችን ማመቻቸት አለባቸው። ቅድም አራት ተከራሪዎች ላይ እርምጃ ወስደናል፣ አስር ላይ ግሳ ቀብናል በሚያነሳ ነው። እነዚህ ደንበኞች ባይተባበሩ ኖሮ ለዚህ አንበቃም ነበር።